ነቢያ፣ ልነበሩ ሙመድ ገን አልታችሁ መርዳት ፈለጉምና አሳባ ማነች ወዳ አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የዜድና የማሜት ቤተሰቦች እንዴት ናችሁ? ደህና ወይ? እያለሁ አልሐምዱሊላህ፣ እናንተ እንዴት ናችሁ? ከብዙ መጥፋት በኋላ ዛሬ ብቅ ብያለሁ። ዛሬ ያው ብቻዬን ነው የመጣሁት። እንግዲህ ስራ ቦታ ነው ያለሁት ከማሜን ጋር ቪዲዮ ማንሰራው እና ዛሬ እኔ ብቻዬን ብቅ ብያለሁ ማለት ነው። ያው ኢንሻአላህ ቪዲዮ አላስረዝምም፣ በቀጥታ ወደ ጉዳይ ነው የሚገባው። በመጀመሪያ አላህ ሀገራችንን ሰላም ያደርግልን፣ መረጋጋትን ያምጣልን፣ ቤተሰቦቻችንን አላህ ከፉ ነገር ይጠብቅልን፣ ሀገራችንን አላህ ይጠብቅልን፣ በቃቹ ይበለን በእስር ቤት ወይም ደግሞ ታጉረው የሚንከራተቱት ወይም በየበረሃ ላይ በቃ ቀልጠው የሚቀሩት እስር ቤት የታፈኑትን ሁሉ አላህ ነጃ ይበላቸው። እኛንም አላህ ደግሞ ነጃ ይበለን ከእንዲህ አይነት ከውጥንቅጥ ህይወት ያውጣን። እንሻለን ሁላችንም ዱ አናድርግ። ሀገራችንም ያው ሰላሟ ተበጥብጧል። ወሎ ላይ አሁን እንደምናየው ነው፣ አማራ ክልል እንደ አጠቃላይ፣ በሌላም በሌላም ቦታዎች ያው መከራዎቻችን በስተዋል እና አላህ ያንሳልን። ሌላ ምን የምንለው ነገር የለም። ዶ አናድርግ። እስር ቤት ያሉትንም ደግሞ የበላቸው ተስፋችን ከአላህ ነው ከሰው አይደለም። ያው ሰው ተስፋ አይሰጥም፣ ሰበብ ነው የሚሆነው። አሁን ላይ ግን ያው ሰበብ መሆኑን ጠፍቷልና አላህ ይርዳናል፣ ይመስልን። እስር ቤት የሚሰቃዩትንም አላህ እንደምንም ብሎ ፈረጃውን ያቀርብልን ሳቃችንን ቅርብ ያድርግልን። የሁላችንም ሜዳ ሊሆን የሚገባው ይሄ ነው። ሀገራችንን ሰላምን መረጋጋትን ያስፈልላት አላ ሌላ ምንም አንልም። እና ያው ዛሬ ትንሽ ግጥም ይዤላችሁ መጥቻለሁ። እዚ ጋር አጠር ያለች ግጥም ገጥም ያለው ማለት ነው። ያው እኔ ገጣሚ አይደለሁም፣ ግን የተሰማኝን ስሜት ለመግለጽ ያክል ነው። እና ያው ጊዜም ስለሌለኝ ግጥም ይገባለሁ ማለት ነው። ጓደኝነት ይላል የግጥሜ ርዕስ። እስኪ ጓደኞቼ ንገሩኝ ባካቸው፣ የጓደኛ ትርጉም እንዳይገባቸው እንደኔ ትርጉሙ ያልተንታተባቸው፣ ንገሩኝ ጓዶቼ ምስጢር ካወቃቸው። እኔ ግን የማውቀው ጓደኝነት ማለት ራስን አሳልፎ ለወደዱት መስጠት፣ ክፉንም ደጉንም በአንድ ላይ መጋራት አለፈበት አለቀለት ብለው ጥለው የማይሄዱት። ጓደኝነት ማለት ዘመን የማይሽረው፣ ወራት የማይሽረው ያልሆነ ለጊዜያት በአብሮነት የፈካ፣ የጠራ ማንነት ብዙ ትዝታ አለው። ያምራል ጓደኝነት። አብረን ባንወጣም ከአንድ ማህፀን አንድ ቤት ባናድግም ስቀን ተጨዋውተን በአንድ አጋጣሚ ቢሆን የተገናኘ ነው። ለእኔ ጓደኝነት ልክ እንደ እህት ነው። የእውነት ጓደኛ ከምንም በላይ ነው። ጓደኝነት ፍርዱ ወላሂ ትልቅ ነው። ጌታችን ከሰጠን ታማኙን ጓደኛ ከስጦታ ሁሉ ትልቁ ነው ለኛ። ንገሩኝ ጓዶቼ ምንድን ነው ምስጥሩ? ጓደኝነት ጠፋ ከስር ተመንጥሮ ጓደኝነት የትመክ በዛ ብክሮሮ ርቀቅ ሄደህ ላትመለስ በእውነት አይመስለኝም ነበር ጓደኝነት የውሸት እናማ ጓዶቼ የዛሬ ጓደኛ ጓደኝነት ቀርቶ ሆነኮ ጉደኛ፣ ዛሬ ሁሉ ጠፍቶ፣ ዘመን ተቀይሯል። ጓደኝነት ማለት ታሪክ ሆኖ ቀርቷል። የዛሬ ጓደኛ ስሙ ነው ጉደኛ፣ የዛሬ ጓደኛ ስሙ ነው ጉደኛ፣ አብሮን እየበላ ለደስታ ማይተኛ፣ በስኬትህማ ውስጡ የሚቀጠል፣ በሄደበት ሁሉ አንድ ሳደርስበት ስምህን ማብጠልጠል ለራሱ ለመኖር አንተን የሚገድል ማዘን ለከዳ ነው ለተከዳ አይደለም። ለቃል ያልታመነ ሰላም አያገኝም። ግን አለችኝ አንዲት እህቴ የምላት ሐዘን ያስከፍቷት ደስታ የሚያስቃት ጓደኝነት ማለት ትርጉሙ የገባት። ደስታሽ ደስታ ነው የምትለኝ በሀሴት ምን አይነት ልብ ነው የሰጠሽ በእውነት ቃላት አይገልጸውም ያንቺን እህትነት። መብራት ይኮንብሽ በጨለመኝ ሰዓት። የአንች መልንች መልካምነት ፍጹም አስደነቀኝ። አደራ እህቴ መቼም እንዳትርቅኝ። ጀሊሉ አኑሮኝ ደስታሽን ያሳየኝ። የኔን ጓደኝነት በሰው ያልቀየርሽው፣ እንደ ዘመኑ ሰው በሳንቲም ያልሸጥሽው። የኔን ጓደኝነት በሳምንት ያልቀየርሽው። የእውነት ጓደኛ ከምንም በላይ ነው። እሷን እየተጎዳች የምታዝነው ለኔ ነው ሰው ሌት አይከፍልም ከፋዩ አላህ ነው ያንቺን ደስታ ማየት ለኔ ምኞቴ ነው እኮ እሷ ማናት ብላችሁ ካላችሁ እሷ ማሞዬ ናት ችግርን መከራም ያናን በረከካት አላህ በጥበቡ ክዋውንም ሰጥቷት ሁሉን ተቋቁማ እንኳንስ ለራሷ ለሰዎች መብራት ናት የእውነት ጠንካራ ናት ያሉኝ ውዶቶች ስማቸው ያልተጠራ አብሽሮ ውዶቼ፣ እንሆን በጋራ አብረን እንወጣለን የስደትን ጎራ፣ ኢንሻአላህ እንበል አይሆንብን ወሬ አይሆንብን ጉራ። ግጥሜ ይችን ትመስላለች ው በእርግጥ አስቤበት አይደለም፣ እንደ አጋጣሚ ቁጭ ብዬ የሞከርኩት ነው። እንሻአላ እንግዲህ በሌላ በተሻሉ ቪዲዮዎች አንዳንድ ጊዜ እኔን ብቅላለሁኝ። አብሽሮ ይዟችሁ አላህ ሰላሙን ያውርድልን። ለሀገራችን ዱዓ እናድርግ። ከዱዓ ውጭ አሁን አቅም የለንም እና አድራጊው አላህ ነው። አላህ ሰላሙን ሁሉ ያውርድልን እና በዚሁ አጋጣሚ ደግሞ ያው አሁን ዘመን ላይ ጓደኝነት በጣም ጠፍቷል። ስሙም የለም። ምናልባት ሊኖር ይችላል አንዳንድ ቦታ ና እንደው እስኪ ያልተበረዘ ጓደኛ ያላችሁ እሱ ማለት እኔ ነው ማለት የጓደኛ ሴት ወንድ አይልም የተቀራረብን ወንድም ጓደኛ ሊሆን ይችላል፣ እና የሴትም ጓደኛ ይሁን ወንድም፣ የምታምኑት የምትወዱት፣ የምትተማመኑበት እሱ ማለት እኔ ነው፣ እሷ ማለት እኮ እኔ ናት ብላችሁ የምታስባት ጓደኛ ካለቻችሁ አላህን አመስግኑ፣ ጌታችሁን አመስግኑ። እና እስኪ ጥሩ ጓደኞች ካላችሁ እስኪ በኮሜንት አስቀምጡልኝ እና ለሁላችንም አላህ መልካም ጓደኞችን ይስጠን በዘመን ዘመን ጋር ጊዜ ጋር ሁኔታ ጋር ማይገለባበጡ ላገኙት ሁሉ አሳልፈው ማይሰጡ ከኛ ላይ የሚከላከሉልን ከለላ መከታ የሚሆኑ ጓደኞችን አላህ ይስጠን እና እወዳችኋለሁ። አላህ ሀገራችንን ሰላም ያድርግልን። እስር ቤት ያሉትንም ደግሞ አላህ በሰላም ለሀገራቸውን የሚበቁበትን እድል አላህ ያመቻችልን፣ ደስታችንን ቅርብ ያድርግልን።